መሻአላ አሁን ወደ ሰላት እንገባለን። ሀድሎች ተነትሎ ተንቀሳቀሱ። በሴቶችም በኩል ያላችሁ ሀድሎች ተንቀሳቀሱ።

እርሱ ማሻአላ አንድ ወንድማችን አባቴን አላህ ጀነተል ፊርዶስ ወፍቆ ብሎ ሕፃን ልጅ ነው ማሻላ እሰው እኛ ክበወት እያለን ለወላጆቻችን ማሰብ ግድ ይለናል። ሕፃን ነው ለአባቴ ጀነትን የወፍቀው ብሎ አምስት መቶ ብር አንድ ወንድማችን እንደዚሁም

እንደዚሁም በሂጅራ አንድ ዜሮ ዜሮ ስምንት ሰማኒያ ስምንት ዘጠና አንድ አራት ዜሮ ዜሮ ዜሮ አንድ ማሻ አላ እና በዚህ ባንክ በዚህ አካውንት አስገባላችሁ ማለት ነው።

በላ አባዛን ብሎ ስለዚህ ቀይ በላ ይመጫነች በእኛቴ ወንድል ብያቴ ሸሬ በክበር ንለች በአስፋልት ተረከባን ይክሲ ቀራን ይች ያው እንደ ህግም እርምጃ ይትወሰድ ቢያነች ያው ትእዛዝ ቲላለፋን እንደ ሸሪአን በጣም የተወገዘ ና የትመሰተ ሁሉት ሁሉም ነሻሎች ይረብሬ ሜናን ወሎትም ቀላም ለዋግዱር ታቱ ጀመረ ባለይ ለስገነ ጋረ ነለጅብነ እንጂ በአስፋልት ገባና በአስፋልቱ ታወርና የሆነ ቀሉን ረደሉን ልጅን ገረዱም። ማሻላህ ያ እንግዲህ ዛሬ ሁለት ዒድ አንድ ላይ ሆነዋል። ቅድም እንደተገለጸው ጅማአም ዒዳችን ነው ያው ይህም ዒድ ዒዳችን ነው ኢንሻላህ ያው ረሱል ዐለይሂ ሰላቱ ወሰላም አንድ ቀን ና ጅማ አንድ ላይ ተገናኘ በረሱሉ ስላ ስለም በነበሩበት ጊዜ ምናሉ እና ከታረገ በኋላ ችግር አሁንም

ከእማሞቹ ጋር መስገድ እንችላለን። ኢማሞቹ ይሰግዳሉ። ረሱል ለ ሰላት ወሰላም ናህኑ ንጀምዕ ብለዋሉ እኛ ጅማ ይሰግዳለን ስላሉ ማለት

ለመስገድ መርቱ ነው አሉ ረሱል ዐለይሂ ወሰለም። እኛ ግን ጅማ ይሰግዳለን ብሎ አሉ። የፈለገ መስገድ ይችላል። የፈለገ ያው ጅማ መስገድ ግዳጅነት የለበትም። ዙህሩ ግን አይቀርለትም። ዙሁሩን ይሰግዳል። አላህ በቀን ውስጥ አምስት ጊዜ መስገዱን ግድ ስላደረገ ዙሁር ይሰግዳል። ያው ጅማዓን ለመምጣት እንዳንቸገር